ጨው ጨምረሽ ነው ምትጋብዡ? እሰራለት አለው። ስቲ ሰራልሽ እሱ እንኳ አልዋጠውም አልጠጣውም፣ ግን አንቺ ጠጣሹ አለው። ልበግድሽ ማለት ነው እና ዋጩ ይመችሽ ማለት ነው። ሰው እንዴት ራሱ በጣም መደወጥ፣ ወንድ ራሱ ይገባል። ለዛው ደግሞ የጨጓራ በሽታ እንዳለበት እያወቃችሁ አረባካችሁ። ለዚህ ለልጅ አስቡለት፣ ለዚህ ለልጅ አስቡለት። እንዲህ ባለፈው ፈኪ ጨውና ስነሳ ከብርቱካን ጋር ሰጣችሁ። የጨጓራ በሽታ አለበት ልጅ። አንቺም እንደዛ ታደርጋለች እንደሀዩ እንጂ እናንተ ባታስቡለት እኮ ማለት ነው። እኔ አስብለት አለው። አሰላሙ አለይኩም ወረህመቱላ ወበረካቱ። ሰላም፣ ወደ ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም? ከሌካለሁ እንግዲህ ዛሬ ፈኪና አህሙ ትናንትና ዛሬ አብረው አልመጡም፣ ቪዲዮ አልለቀቁም፣ ምንም ምንም ነገር የለም እና ብዙዎቻችን አሳስበውናል ምን ሆኖ ነው የጠፉ? ተጣልተው ነው? ታመው ነው? ምን ተፈጥሮ ነው የሚል ነገር አይጠፋም። ቤተሰብ ሆናችሁ እስከ ተከታተላችሁ ድረስ ቀን በቀን ቪዲዮ መስራትና መልቀቅ እስከ አስለመዱ ድረስ ሲጠፉ፣ እነዚህ ሶስት ነገሮችን እናስባለን። ብዙዎቻችን የምንከታተላቸው ሰዎችና ያው እያየው ነበረ። በእርግጥ ሁለታቸው አብሮ ስለጠፉ ነው እንጂ ፈኪ ትናንት ከማህር ጋር ቪዲዮ ሰርታለች። ሰላም ሆኗ ያው እርግጥ ግልጽ ነው። ነገር ግን ከአህሙ ጋር የምር ተጣሉ እንዲ ብዬ ኔራ ራሱ ዛሬ ሲቀሩ እያሰብኩ ነበር። ነገር ግን አህሙን አዳማ ሳየው በዚህ ቪዲዮ አዳማ ሳገኘው ያው እንዳልተጣሉና ሰላም እንደሆኑ ነው። እንደዛ ነው እየተረዳሁ ያለሁት እያሰብኩ ያለሁት። እንደዛም እንደሚሆን ተስፋ አደርጋለሁ። ያው ነገ ከነገ ወዲያ ይመጣሉ ብዬ ተስፋ አደርጋለሁ። እንደምታውቁት አህሙ አዳማ ሲሄድ ብዙ ጊዜ ቪዲዮ አይሰራም። እርግጥ ነው ይሰራል ብዙ ጊዜ በርግጥ ያው ነው እንጂ የማይሰራው ይሰራል። ያው ደግሞ ከሰሞኑ ያለንበት ያለበት ነገር ምናምን ጥሩ አይደለም አየሩ እንደምታቆት እና ለራሱ ትናንት በጣም ደብሮ የነበረ ባለው ነገር ምናምን በማየው ነገር በጣም የመሬት ሰው ልጅ ክፋት ያየሁበት። አንዳንድ ጊዜ ሀበሻ በክፋትም በደግነትም አይታማም። ሁለቱም ነገሮች እኩል ናቸው። እኛ ጋር እኛ ሀበሾች ጋርና በጣም ይገርማል። ብቻ አንዱ ቢበልጥ ጥሩ ነው ወይ ክፋታችን ቢበልጥ ወይ ደግነታችን ቢበልጥ፣ ሚዛናዊ ቢሆን ጥሩ ነው። ተግባባል። ሚዛናዊ ሲባል ግን ያው ሚዛናዊ የሚኮነው በመልካም ነገር ቢሆን መልካም ነገር ቢያመዝንና ከፍ ቢል ጥሩ ነው። ግን እኔ እዚህ ጋር ያየሁትና የተረዳሁት የምር መጥፎ የሆነን ነገር ነው። እንግዲህ እንደምታውቁት ማለት ነው፣ አህሙ የአህሙ ሰብስክራይብ በጣም ተነስቶበታል። ከ111 ሺህ ወደ 110 ሺህ አስገብተውት ነበር። እና የምር ትናንት በጣም አዝኛለሁኝ። ለዛ ነው ቪዲዮ ሁሉ ያልሰራሁት። በጣም ከበጣም ድብር ብሎ ነበረ ያመሸው ምናምን ነገር። ግን ስብሀና አላህ ደግነቱ፣ ደስ የሚለው ነገር የሰው ልጅ ሪዝቅ በአላህ እንጂ በሰዎች እጅ አይደለም። በሰው እጅ ቢሆን ኑሮ የሰው ልጅ እንደዚህ በዓለም ባልሞላ ነበረ። አንዳችን ለአንዳችን እንጠፋፋ ነበር። እና ዋናው ነገር በአላህ እጅ መሆኑ ነው። ሲቀጥል የዓለም ህዝብ ቢሰበሰብ አንድን ሰው ትጠቅማለህ እስካላለ ድረስ አላህ ማንም ሰው ሊጠቅም አይችልም። ያንን ሰው ትጎዳለህ እስካላላቸው ድረስ ደግሞ ያንን ሰው ሊጎዱትም አይችሉም። ይሄ ያለ ነው፣ አህሙም የሚያውቀው ነገር ነው። ለሁሉም ነገር ሶብርና ትግስት ያለው ልጅ ነው። ኢንሻላህ ይህንንም ቀን ያልፏል ብዬ ተስፋ አደርጋለሁ። ያው እንግዲህ ነገር እየተፈጠረ ያለው እንግዲህ በሴቶች ምክንያት ነው። ከአሁን በፊትም ከተውፊቅ በተውፊቅ ላይ እየደረሰው እናውቃለን። እኛ ሴቶች እውነት እሳት ነን። የምር እኔ እንጃ ሴት ልጅ አዛኝ ነበር መሆን ያለባት፣ ወላድ ናት፣ የልጆች እናት ትሆናለች። በቃ ማለት ከወንድ ይልቅ ሴት ልጅ አዛኝ መሆን ነበረባት። ነገር ግን ከወንዶች ይልቅ ሴት ልጅ ክፋትና ጭካኔን እያሳየን አሁን ላይ ያለን ሴቶች እውነት ለመናገር ና በጣም ያሳዝናል። እንግዲህ በዚሁ አጋጣሚ በነገራችን ላይ ሶፊያን ሳላደንቃት ሳላመሰግናት ማለፍ አልፈልግም። እና በአህሙ ላይ እየደረሰው እንግዲህ እንደምታውቁት ከአሁን በፊት በተውፊቅ ላይ እየደረሰ ነው። ሶፊያ እና ተውፊቅ በተጣሉ ጊዜ ሴቶች ግር ብለው ሄደው እንግዲህ የተውፊቅን ዩቱብ ቻናል አንሰብስክራይብ በማድረግ ሪፖርት በማድረግ አሳብደውት ነበር እና በዛ ሰዓት ግን ሶፊያ ውላ ሳታድር ነበረ ውላ ሳታድር ነበር፣ የዛኑ ቀን ወታ ከጎኑ የቆመችው። ለምን ሰብስክራይብ ታነስበት አላችሁ፣ ለምን ሪፖርት ታደርጉበት አላችሁ። እኔ እንደዛ አይነት ነገር አልፈልግም። እኔ በሰው ላይ ክፋት አላስብም። እሱን ጥላችሁ እኔን አበረታቱኝ ያላልኩም አበረታቱኝ እንጂ የለች ከጎኑ ነበረ የቆመችው እና የምር ታሪክ ነው። ያው ከዛ ወዲህም ምንም ምንም ያለው ነገር እንዳለ ሆኖ ማለት ነው እና በዛ ነገር ግን ሳላደንቃት አላልፍም። በቃ ከልቧም ይሁን አስመስላም ይሁን እንደዛ ብላ በናገሯ ለራሱ ትልቅ ነገር ነው። እና በጣም በጣም የምር በጣም ነው ማደንቃት። እና ነባ ደግሞ በዚህ ተቃራኒ ነው ያገኘዋት፣ እንደያየዋት ነው እኔ ቲክታክ ላይ እያየዋት ነው አይቼ ታዝቤ አልፋት አለውኝ። ደስተኛ ነው እየመሰለች ያለኝ ያለው እንግዲህ እየጨፈረች ሙዚቃ እየለቀቀች ነው ያለው። በተለይ ትናንትናና ዛሬ በቃ በጣም ደስተኛ ነው እየመሰለች ያለኝ ያለው ማለት ነው። እንግዲህ ሰው ተፈጥሮ እንደዚህ ነው። አንዳንድ ሰው በሰዎች ውድቀት የሚደሰቱ ሰዎች አይጠፉም፣ ምድር ላይ ያለ ነው። ሁሉም ሰው ለእኛ መልካም ነው ወይም ደግሞ ሁሉም ሰው መልካም ነው ብሎ ማለት፣ በተለይ ሚዲያ ላይ ያሉ ሰዎች መልካም ናቸው ብሎ ማሰብ ከባድ ነው። ብቻ ስራዋ ያውጣት። እንደዛ መልካምነቱ ስትናገር የነበረ ልጅ ዛሬ ላይ ምንም ነገር ሳትናገር ጭራሽ ሙዚቃ መልቀቅ፣ ምንም ምንም ነገር አለመናገር። ይመቻት፣ ችግር የለውም። ሰውዬ ስራው ነው የሚያገኘው። ዞሮ አህሙ፣ እውነት ለመናገር ማለት ነው፣ እናንተም የክፋታችሁን ጥግ ባሳያችሁ ስልክ። በነገራችን ላይ አህሙ አብዛኛው የሚከተሉ ሙስሊም እህቶች ናቸው ብሎ ስላመነ እንጂ አሁን ከምታዩት በላይ መስራት የሚችል ልጅ ነው። ወደ ሌላ ነገር እንደው በእናንተ ክፋት፣ አሁን ባደረጋችሁት ክፋት ወደ ሌላ ነገር ቢገባ ይሄ ልጅ እናንተ ለራሱ ትጠየቃላችሁ። ከዚህም የበለጠ የከፋ ነገር የሚያደርጉ እኮ ስንቶችን እያየን እኮ ነው። እና የኢስሐቅን እኮ እያየን ነው። ከነሩታ ጋር ምን ያክል ራቆት ቪዲዮ እንደሚሰራሩ ራቆት ቪዲዮ እንደሚለቁ ምን አይነት የተጨመላለቀ ስራ እንደሚሰሩ እኮ እያየን ነው። አሁን እኮ ያንን የማድረግ ቢሰራ እኮ ማንም ሰው ዛሬ እንደውም ማለት ነው፣ አንሰብስክራይብ ያደረጋችሁ ሰዎች እንደዚ አይነት ስራ ይዘው ቢመጣ ትከተሉታላቸው ወይም ደግሞ ታፍሩበታላችሁ። ምክንያቱም ማንም ሰው ይከተላል፣ እንደዚ አይነት ነገር ማንም ሰው ይወዳል። ገባችሁ? እሱ ግን የሚከተሉኝ አብዛኞቹ ሙስሊም እህቶች ናቸው ብሎ የተቆጠበው እንጂ ከፌመሶች ከሄዱ ወይ ከተገላለጠች ሴት ስር ቢሄድ ነገጧት ሰብስክራይቡን ከጠበቃችሁት በላይ ከነሳችሁበትም በላይ ከጠበቃችሁትም በላይ ታገኙታላችሁ። ነገር ግን እሱን ወደዛ ነገር ነው እየወሰወሳችሁት ያላችሁት። የምር የክፋታችሁ ጥግ። አንዳንድ ጊዜ እውቀት ለሌለው ሰው ማለት ነው፣ አሁን የእምነት የዲን የኢስላም የእምነቱ ያልገባው ሰው፣ እናንተ በምታደርጉት ክፋት የምሬ ነው የምላቸው። ብዙ ሰዎች ስላየሆኝም ስላጋጠመኝም ነው። አንዳንድ ጊዜ ሜዳ ላይ በምታሳዩዋቸው ክፋት፣ እንዴ እንዲ ሙስሊም ሁኝ ባልተፈጠርኩኝ፣ ሙስሊም አይደለሁም ብለው ለራሱ የካዱ ሰዎች አሉ። የክፋትን ጥግ ስታሳያቸው ይክዳሉ። ገባችሁ መካዳቸው የሚጎዳቸው እነሱንም ነው እናንተም ትጠየቁበት አላችሁ ለሰው ልጅ የክፋት ጥጋት ታሳዩ የሰው ልጅ ልትመለሱት የምትችሉት በምክርና በመልካም ነገር በማድረግ ብቻ ነው ገባችሁ ዲን ያለው ሃይማኖተኛ አህሙ እንደዛ እንደማያደርግ አውቃለሁ አለው እውቀት ትንሽም ቢሆን አለው እና ግን እውቀት ለሌለው ሰው ወደ ሌላ ነገር ነው የምትወስዱት። የምር ማለት ነው በጣም ነው የምትወስዱት። የክፋታችሁ የክፋታችሁ ጥግ እና የክፋትን ጥግ ሜዳ ላይ ላለ ሰው አታሳየው። እያየን ነው እኮ እነ ዮቴናስ እነ ማናት ሮዜ፣ ሌሎችም እያየን ነው እኮ እንደዚህ እኮ ሌላ ሌላ ነገር ሲያደርጉ ድንበር ሲያልፉ ምን ሲሉ ምን ሲሉ እኮ አይደለም መናገር እናንተ ሙስሊም ናችሁ ወይ የምንላቸው መልካም ነገር ሲሰሩ ካላገዝናቸው ካላበረታታናቸው አሁን ባሉበት የተሻለ እንደሆኑ በተሻለ መንገድ ካልመከርናቸው የክፋትን ጥግ በተለይ ደግሞ ማለት ነው በራስ ሰው እንደመገፋት የሚያም ነገር አይደለም እንኳን አህሙን እኔ ለራሱ አሞኛል የምር ነው የምላቸው በጣም ነው ያመመኝ የራሱ የሆናችሁ ሰዎች በዚህ ልክ ክፋትን ስታሳዩት በጣም በጣም ነው የተሰማኝ። ምክንያቱም እሱ አምኗችሁ እህቶቼ ናቸው ብሎ ነበር ያመናችሁ። እኔ ብዙ ጊዜ ስላየሁት ብዙ ጊዜ ሲናገርም ስላየሁት እራሱንም የቆጠበው በዛ ምክንያት ነው። ቲክታክ ላይ የተገላለጠ ሴት ጋ እምነቷ ሌላ የሆነች ሴት ጋ ነበር የሚሄደው። ወደ ዩቱብ ሲመጣ ግን ከዛ ነገር እየወጣ ነበር እየመጣ ያለው፣ መልካም ነገር እየሰራ ነበር እየመጣ ያለው። ያንን ነገር ደግሞ እኛንን ከቀን ወደ ቀን በምንሰጠው አስተያየት በምናደርገው ድርጊት ወደ ሌላ ነገር ውስጥ እንዲገባ መልሶ ወደዛው ነገር እንዲገባ እያደረግን እየገፋፋን ያለ ነው ማለት ነው። ዝሮ አላህ ሂዳያ ይስጣችሁ። እንዳጠቃላይ ሌላ ምንም ልላችሁ አልችልም። ጭፍን ወዳጅና ጭፍን ጠላት ስትሆኑ የምታደርጉትን አታውቁም፣ ሚዛናዊ አትሆኑም። ያልኳችሁ ለዚህ ነው። በምክንያት ነው ሚዛናዊ የምትሆኑት አንድን ሰው በምክንያት መውደድና መጥላት ስትችሉ